ጤና ይስጥልን። የዕለቱን መረጃዎች ከዚህ ቀጥሎ እናቀርብላችኋለን። እስከ መጨረሻው ተከታተሉ። የትራምፕ አስተዳደር ኤርትራ፣ ሶማሊያና ሱዳንን ጨምሮ የ19 ሀገራት ዜጎችን የመኖሪያና የሥራ ፈቃድ ሊመረምር ነው። የትራምፕ አስተዳደር የኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ የገቡ በሁሉም ዜጎች የመኖሪያ እና የሥራ ፈቃድ ላይ እንደገና ምርመራ ሊያደርግ ነው። የዩናይትድ ስቴትስ የዜግነት እና ኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎው እንዳሉት ፕሬዝዳንት ትራምፕ አሳሳቢ ከሆኑ አገራት የመጡ ስደተኞች በሙሉ የእያንዳንዳቸው የመኖሪያ እና የስራ ፈቃድ በጥብቅ እንደገና እንዲመረመር መመሪያ ሰጥተዋል። ቢቢሲ እነዚህ አገራት እነማንን እንደሚያካተት ሲጠይቅ ኤጀንሲው ዋይት ሐውስ በሰኔ ወር ያወጣውን አዋጅ ጠቅሷል። እነዚህ ሀገራት ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያ እና ዲሞክራቲክ ኮንጎን ጨምሮ አፍጋኒስታን፣ የመን፣ ኩባ፣ ሄይቲ፣ ኢራን እና ቬኔዙዌላን የሚያካትት ነው። ይህ ትእዛዝ የተሰማው አንድ አፍጋኒስታናዊ ረቡዕ ዕለት በዋሽንግተን ዲሲ ሁለት የብሔራዊ ዘብ አባላት ላይ ተኩሶ ከባድ ጉዳት ካደረሰ በኋላ ነው። ተጠርጣሪው ራህማኑላህ ላካንዋል ወደ አሜሪካ በአውሮፓውያኑ 2021 የገባው ዩናይትድ ስቴትስ ከአፍጋኒስታን መውጣቷን ተከትሎ ለአፍጋኒስታን ልዩ የኢሚግሬሽን ጥበቃ የሚሰጠው ፕሮግራም አማካኝነት ነው። ከዚሁ ከስደት ዜና ሳንወጣ ኡጋንዳም በአቅሟ በስደተኞች ላይ ገደብ ጥላለች። ኡጋንዳ በአሁኑ ጊዜ ጦርነት ከሌለባቸው ሀገራት የሚመጡ ሰዎችን እንደ ስደተኛ እንደማትመለከታቸው አስታወቀች። ኡጋንዳ ጦርነት ከሌለባቸው ሀገራት የሚመጡ ሰዎችን እንደ ስደተኛ እንደማታይ ስትገልጽ እነዚህ ሀገራትም ኢትዮጵያ፣ ሶማሊያና ኤርትራ ናቸው ተብሏል። ለሁለት ሚሊዮን የቀረቡ ስደተኞችን እያስተናገደች ያለችው ኡጋንዳ የድጋፍ እጥረት የገጠማት ሲሆን የስደተኞቹ መብዛት ሀብትና አገልግሎቷ ላይ ጫና እየፈጠረ ነው። ኡጋንዳ ከተባበሩት መንግስታት ድርጅት የስደተኞች ኮሚሽን በአመት 240 ሚሊዮን ዶላር ድጋፍ ታገኝ እንደነበር ገልጻ አሁን ይህ ድጋፍ ከ100 ሚሊዮን ዶላር በታች መሆኑን ገልጻ በዚህ አመት 18 ሚሊዮን ዶላር ብቻ መቀበሏን አስታውቃለች። ኡጋንዳ ስደተኞችን መቀበሏን እንደማታቆም ገልጻ የሶስቱ ሀገራት ከዚህ በኋላ የሚመጡ ዜጎችን ግን እንደ ስደተኛ እንደማትቀበል ገልጻለች። በአሁኑ ጊዜ በስደተኝነት ተመዝግበው ያሉ የሶስቱ ሀገራት ዜጎች ግን በስደተኝነት ተመዝግበው ይቀጥላሉ ብላለች። የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን መሪዎች በአውሮፓውያን አቆጣጠር በ2028 ኢትዮጵያ ውስጥ ሊያዘጋጁት የነበረውን የዓለም ሜኖናይቶች ዓለም አቀፍ ጉባኤ እንደሰረዙ ተሰምቷል። የቤተ ክርስቲያኗ መሪዎች የዓለም ሜኖናይት ቤተ ክርስቲያን ጉባኤን የሰረዙት የዓለም ሜኖናይት ጉባኤ የተመሳሳይ ጾታ አጋብቻን ከሚደግፉ የሰሜን አሜሪካ ቤተ ክርስቲያናት ጋር ግንኙነት አለው በሚል ምክንያት ቤተ ክርስቲያኗ ጉባኤውን ለማስተናገድ መወሰኗን በመቃወም ኢትዮጵያ ውስጥ በማህበራዊ መገናኛ ዘዴዎች ላይ ብርቱ ተቃውሞ በመቀስቀሱ እንደሆነ የአነባፕቲስት ወርልድ የተሰኘ የዓለም አቀፍ ሃይማኖታዊ ዜና ምንጭ ዘግቧል። የኢትዮጵያ መሠረተ ክርስቶስ ቤተ ክርስቲያንም የተመሳሳይ ጾታ ጋብቻ ከሚደግፉ ቤተ ክርስቲያናት ጋር ህብረት መፍጠር ከመሰረታዊ እሴቶች ጋር ይጋጭብኛል በማለት ከቀናት በፊት ባወጣችው መግለጫ አቋሟን መግለጧን የዓለም ሜኖናይቶች ጉባኤ እንደተናገረ ዘገባው ጠቅሷል። የሜኖናይቶች ጉባኤ ቤተ ክርስቲያኗ ጉባኤውን ማስተናገዷን የሰረዘችው በማህበራዊ መገናኛ ዘዴዎች የተሰራጨው ሀሰተኛ መረጃ በመሪዎቿ ላይ ከፍተኛ ስጋት ስለፈጠረ መሆኑን እንረዳለን፣ በማለት ቅሬታውን መግለጡም ዘገባው አመልክቷል። ለዕለቱ የተዘጋጀው ዘገባ በዚሁ ተጠናቋል።